አለበት። እኔ ሙሉ ሰው ነኝ ብለን ካመንን አንዳችን ለአንዳችን ባላስፈለግም ነበር። ዋናው ቁም ነገር እኔ ሙሉ ሰው ነኝ ብሎ ራስን ከመመድ እንደው ብቻን ለማስተካከል መሞከር፣ አንዳችን የአንዳችንን ድክመት በመቀበል ድክመቶቻችንን እየተቀባበልን እየተቻቻልን መኖር ደግሞ ሌላኛው አማራጭ። አዳም ደካማ ጎን ባይኖሮ ኖሮ ሔዋን ባልተፈጠረ እችላል። መጽሐፉ እንኳን ሰላም ሰላም እንዴት ናችሁልኝ? ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁልኝ? በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ እንግዲህ ዛሬ ተከስቻ አለው ሀይሚዬ ስቶሪ ላይ ያደረገችው እጅግ በጣም አስተማሪ እጅግ በጣም ደስ የሚል መልእክት ሼር አድርጋናለች፣ እና ያንን ይዤላችሁ መጥቻለሁ። እንዲሁም ስቶሪ ዋለች ቲክቶክ ስቶሪዋ ላይ ያደረገችው ነገር አለ። ክብር ያለው መዘጋጋት ንቀት ከበዛበት ጓደኝነት ይሻላል ይላል አባባሉ። ትክክል ነው። በጣም ደስ የሚል አባባል ነው። በቪዲዮ መልክም እንግዲህ ኢንስታግራሟ ላይ ያስቀመጠችው መልእክት እጅግ በጣም ደስ የሚል ነው። የኔ ብልህ ሴት አስተዋይ ሴት ሃይሚዬ ምን ጊዜም ቢሆን ለእኛ ሼር የምታደርገን ነገር እኛን የሚያስተምር እኛን መልእክት ይሆናል፣ ለተመልካቾቼ አስተማሪ ይሆናል የምትለውን ነገር ነው እንግዲህ ሼር የምታደርግልን እና ከቪዲዮ ልጀምርላችሁ እንግዲህ። ሃይሚዬ ምን ለማለት ፈልጋ ነው? በነገራችን ላይ የሚገርም የሚገርም አባባል ነው። ምክንያቱም በዚች ምድር ላይ ስንፈጠር ሙሉ አድርጎ የተፈጠረ ሰው የለም። ሙሉ ሆኖ የተፈጠረ ማንም ሰው የለም። የሆነ ትንሽም ቢሆን ጎዶሎ፣ ትንሽም ቢሆን ቀዳዳለው። ማንም ማንም ሰው በዚች ምድር ላይ ጎዶሎ ሙሉ አይደለም። የሆነ ጎዶሎ አለው። ግን ጎዶሏችንን በመሸፋፈን የጎደለንን በመሙላት ሂዋንን ለአዳም የፈጠረለት ለምንድን ነው? ጎዶሎ እንድትሞላለት ነው። እና እውነት ነው ማንቻችንም ጎዶሎ አለብን። እና ጎዶሎ ሁላችንም ሙሉነን ብለን የምናስብ ከሆነ ማንም ለማንም አያስፈልግም ማለት ነው። እውነት አንዳችን ለአንዳችን አናስፈልግም። በነገራችን ላይ ያሉ አንዳንድ ሰዎች ሙሉ ነን ብለው የሚያስቡ ከኛ ምን የሚጎድል ነገር የለም በቃ ራሳቸውን ፉል አድርገው የሚቆጥሩ አይደለም። እኛ የማናውቀው ጎዶሎ አለ፣ ለኛ የማይታወቀን ነገር ግን ለሌሎች የሚያንጸባርቅ ጎዶሎ አለብን። ማንም ሰው ሙሉ አይደለም እና ትክክል ነሽ ሀይሚዬ እንግዲህ ምንድን ያለችው ራሳችንን ሙሉ ነን ብለን ብናስብ አንዳችን ለአንዳችን ባል አስፈለግን። የትክክል አባባል ነው። ሁላችንም ጎዶሎ አለብን። ሙሉ የሆነ ሰው የለም። ሙሉ ሆኖ የተፈጠረ የለም። የኔ መልካም ሴት አንቺ ምንጊዜም ለእኛ ለተመልካቾችሽ፣ ለኦዲንሶች ሼር የምታደርገው ለእኛ የሚጠቅመንን ለእኛ ያስተምራል የሚለን ነገር ነው ምንጊዜም ቢሆንና ቁም ነገር ያላቸው በቃ መሬት ጠብ የማይል ነገር ነው ሁል ጊዜ ሼር የምታደርገው። ኢቨን አንዳንድ ጊዜ ብዙዎቻችን ከራሴም ጨምሮ ከራሷ ህይወት ጋር ሁሉ የምናገናኙ፣ ግን ግዴታ ከራሷ ህይወት ጋር ብቻ የሚገናኝ ነገር አይደለም ሼር የምታደርገው። ያው አንዳንዴ ሀይሚ ማለት እንዳንድ ታዋቂ፣ እንዳንድ ብዙ ተመልካች እንዳለው ሰው እንዳንድ በጣም ተወዳጅ የሆነች ሰው አንድ ነገር ፖስት አደረገች ማለት ግዴታ የሰው ህይወት ነው ማለት አይደለም። እና ሀይሚሻዬ ጌኔ ቆንጆ ትናንትና ክፍት እንዳለሽ እናውቃለን። አይዞሽ የእኔ ማር፣ ሁሉም ነገር ያልፋል። ይቅርታ ለብም እንዳለሽ እናውቃለን። ይቅር ባይነሽ የዋህ ልጅ ነሽ፣ አስተዋይ ነሽ። ስለዚህ ያው ሁሉም ነገር ሰላም እንደሚሆን፣ ነገ እንደምትታረቁን እናንተም ሌላ አዲስ ቀን እንደሚፈጠር እናውቃለን እንግዲህ ለጊዜው አንቺም ስለምትውጁ ወይም ደግሞ ስሜታዊ የሆነች ተናደሽም ሊሆን ይችላል። በዛ ላይ ደግሞ ሀይሚ ማለት በክብሯ ማትደራደር በማንነቷ ማትደራደር ቁጥብ ጀግና የሆነች ሴት ናት እና በቃ ሴትነቷን ወይም ደግሞ ክብሯን የሚነካባት ሰው አትወድም እና በብሩኬ ጨክና ወይም ደግሞ ብሩኬ ልትተዋስባ ወይም ደግሞ ብሩኬን ያልሆነ ነገር ፈልጋ ሳይሆን በቃ ማስደንገጥ አለባት፣ ማስከበር አለባት ራሷን። እንደ እውነቱ ስንነጋገር እሱም ትክክል አላደረገም። ስለዚህ ያ ማለት ደግሞ ሀይሜ አሁን ተቆጥታ ብሩኬን በቆመበት ጥላው ሄደች ማለት ብሩኬን ትተዋለች ወይም ደግሞ ከብሩኬ ጋር ተጣሉ ማለት አይደለም። ብሩኬም እንደሚወዳት እናውቃለን። አይ ነው ትላንትና በጣም ተጸጽቷል። ፊቱ ላይ ያስታውቃል። በቃ እሷ በጣም የደበራት በጣም ያስከፋት እንደዛ ሆኖ የተነሳው ፎቶ ቢያንስ እንኳን ይሁን፣ ይሄ እንዴት ነው? ልክ እንደ ፍቅረኛሞች በነገራችን ላይ እኮ እንደዚህ አይነት እሱም እኮ ተነስቶትም ላይሆን ይችላል እኮ የተቀናበረም ሊሆን ይችላል። በዛ ላይ ደግሞ የእኛ ሰው ታውቃላችሁ፣ የሆነ ትንሽ ነገር ከተገኘ በእንትን በማቴሪያል ይስተካከላል። በቃ እና እንደዛም አሁን ሶሻል ሚዲያ ላይ ብዙ ነገር ይሰራል። እና ያ ፎቶ ማለት አንድ የምትወዱት ሰው የምታፈቅሩ ሰው ከሌላ ሰው ጋር እንደዛ ሆኖ ሲታይ በጣም ያናድዳል፣ በጣም ያሳዝናል። ማለት በቃ ይሁን ብቻ እንዴት ነው ይሄ። መንፈሳዊ ቅናት የሚባል ነገር አለ። ማንም ሰው በሚወደው ሰው ይቀናል፣ በሚወደው ሰው ማንም ሰው ይቀናል። ሶ ሀይሚ ደግሞ የተሰማት ያ ነው። በቃ ሴቱን ብሩኬን ትወዷለች፣ ብሩኬን ትወዷለች። እሱ ደግሞ ከሌላ ሴት ጋር እንደዛ አይነት ፎቶ በጣም ስሜታዊ ያደርጋል። በዛ ላይ ደግሞ እኛ ሴቶች የሆነ እንዴት ነው ስንቀና በጣም ሀርድ ነን። በጣም ያ ሰው እንዲለምነን እንዲለማመጠን፣ በቃ እኛ ለሱ ውድ እንደሆንን እንዲያሳውቀን እንፈልጋለንና ያው ሀይሚዬም አጨከንበትም ትመለሳለች ግን ያቺኛው መታ አብራ ይቅርታ ብጠይቅ መልካም ነው። በእርግጥ እኔ እንደ እውነቱን ስናገር እሷ እዛጋ እፊቱ ጃኬቱ ማውለቁ ማለት ሴት ናት አደላ ሱሲ ተብዩዋ ምንም እንኳን ብሩኬ ፈልጓት ብትመጣ ምንም እንኳን ብሩኬ በብሩኬ ታዛ ብትመጣም ቢያንስ እንኳን እንትን ማለት አለበት ማለት የሆነ በቃ ጥንቃቄ ልታደርግላት ይገባ ነበር፣ ለሀይሚ፣ የሀይሚን ስሜት መጠበቅ ይገባት ነበረ። ቢያንስ እንድዛ ራቁቷ መሆን አልነበረባትም። ብሩክ ፊት ጃኬት ማውለቅ አልነበረባትም። በቃ ሌላ ነገር እንትን ማለት ፎቶ፣ ቢያንስ ፎቶ ነው እንኳን መቀየር ይችሉ ነበር። ለሀይሚ ስሜት መጠንቀቅ ነበረባት። ልጅቷ ጥፋት አላጠፋችም። ምን ታርግ? እሱ ነው ጥፋተኛ። አትበሉ ሴት ናት አደለም። ስለዚህ እሷ ምን እንደሚሰማት መገመት ነበረባት። አው ብሩኬን ያመጣት፣ እሺ፣ ግን እሷ ሴት ናት። በቃ እሷ ሊሰማት የሚችለውን ነገር ሀይሚ እንደሚሰማት ማሰብ ነበረባት፣ መጠንቀቅ ነበረባት፣ ለሀይሚ ስሜት መጠንቀቅ ነበረባት። ስለዚህ ጥፋት አላጠፋችሁ ማለት አትችሉም። ስለዚህ ሀይሚ ደግሞ ሁለቱም ናቸው ያስከፏት፣ ሁለቱም አስቀይሟታት። ዛሬ ደግሞ ያችኛው አመታ። አብረው ሆኖ ይቅርታ መጠየቅ አለባቸው። ከፈለጉም እዛ እሷቻና ላይ ይሄዱ። ስለዚህ ትናንትና አካበደች ሀይሚ ጥላ ሄደች። እሷ ብዙ ነገር አድርገዋለች ምናምን አልጋ ላይ አላየናትም እስካሁን ከሌላው እንድጋ ሀይሚን። አንዳንዴ እንዴት መሰላችሁ፣ ሁለቱን የምትወዱ ከሆነ ሚዛናዊ አድርጋችሁ ፍረዱ። ሚዛናዊ ሁኑ። በቃ የሀይሚ ጥላቸው ያለባችሁ ናቸው። አሁን እንደዛ እያላችሁ ያላችሁት ማለት ግን አትበሉ። በቃ ትክክል ናት እሷም። አንዳንዴ በራሳችሁ የማታደርጉትን ነገር በሰው ላይ ሲሆን ትክክል ነው አይባልም።